ሰላም፣ የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋና ዋናዎቹ ና አስቀድም የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ጠይቋል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል በ30 ቀናት ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃ እንደሚወስዱ የጤና ባለሙያዎች አስታውቋል። በዝርዝር እንመለስበታለን። በተጨማሪም ቦይንግ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂ ሁለት ቤተሰቦች ጋር ስምምነት ላይ መድረሱንና ከሚቀጥለው አመት ጀምሮ ነዳጅ ሙሉ በሙሉ በባቡር ሊጓጓዝ መሆኑ መሰማቱን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እንለፍ። ከሚቀጥለው አመት ጀምሮ ነዳጅ ሙሉ በሙሉ በባቡር ሊጓጓዝ መሆኑን ኢትዮ ጂቡቲ ምድር ባቡር አስታውቋል። የኢትዮ ጂቡቲ የምድር ባቡር አክሲዮን ማህበር በመጪው አመት ለመጀመሪያ ጊዜ ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን አስታውቋል። በዚህም መሰረት በቀን እስከ አስር ጊዜ በመመላለስ በ አመት አራት ነጥብ ሁለት ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ መያዙን ነው ተቋም የገለጸው። ይህም የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል የተባለ ሲሆን በተጨማሪም በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል ተመላክቷል። አዲሱ ስርዓትም ከአዋሽ እስከ ጅቡቲ ድረስ ያለውን የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት እንደሚጀምር ተመላክቷል። ቀደም ሲል አንድ ቦቴ ነዳጅ ከጅቡቲ ለማምጣት እስከ ስምንት ቀና ሰዓት ይወስድ እንደነበርም ተገልጿል። የኢትዮ ጂቡቲ ባቡር መስመር በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹ የሚታወስ ሲሆን በቅርቡ ደግሞ በቀን የነበረውን የምልልስ መጠን ከሁለት ወደ ስምንት ማሳደጉን የኢትዮ ጂቡቲ የምድር ባቡር አገልግሎት አስታውቋል። በሰላሳ ቀናት ውስጥ ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃ እንደሚወስዱ የጤና ባለሙያዎች ገለጹ። ለብዙ ዓመታት ተምረንና ዋጋ ከፍለን ህዝባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት የሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ አስታውቀዋል። ከባዱን የህክምና ትምህርት ሌት ተቀን ተክተን በማጠናቀቅ ለብዙ ዓመታት ህዝባችንን ደክመን ሰለቸን ሳንል ስናገለግል ፋታችን ተገቢውን ክፍያም ሆነ ክብር አግኝተን ሳይሆን ለዚህ ያበቃንን የህዝብ አደራ እንዲሁም የሙያችንን ስነ ምግባር ግድ ብሎን እንደሆነ ሊታወቅልን ይገባል ያሉት የጤና ባለሙያዎቹ ሙያችን ከየትኛውም ሙያ ቢልቅ እንጂ የሚያንስ ሆኖ ሳለ፣ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰው በታች የሆነ ኑሮ እንድንገፋ ተገደናል ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከእኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰጥቶ ቢወጣም በሙሰኛ ባሏቸው ኃላፊ ተሳታፊዎች እና ብልሹ አሰራር ምክንያት በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናል ብለዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያም መሰረታዊ ፍላጎትን ማለትም ምግብ፣ ልብስና መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና መውጣቱ ኑሮውን ሲውል አድርጎበታል ብለዋል። ሰው በጥረቱና በከፈለው መስዋዕትነት ልክ ሊካስ ሲገባው በሀገራችን ግን መታከሚያ አጥቶ ህይወቱ የሚያልፈውን የጤና ባለሙያ ቁጥር ሳይጨምር በተስፋ ማጣትና ድባት የውስጥ ሆኖ ራሱን ስለሚያጠፋ ሐኪም ዜና መስማት የተለመደ ሆኗል፣ በማለት ሁኔታውን አስረድተዋል። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ በማለቱ የተቹት ባለሙያዎቹ ሚኒስተር ቢሮ አሁንም በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የጤና ባለሙያ የወረደ ኑሮ እንድንመራ የተገደደበትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከተውም ጠይቀዋል። የጤና ሚኒስተር ለጥያቄዎቻቸው ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በ30 ቀን ውስጥ ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃን ለመውሰድም ዝተዋል። በዚህ ዙሪያ ከጤና ሚኒስተር ምላሽ ለማግኘት የተደረገው ሙከራ እንዳልተሳካም መሰረት

ቦይንግ ክስ ካቀረቡ የኢትዮጵያ አየር መንገድ አደጋ ተጎጂዎች ሁለት ቤተሰቦቻቸው ጋር ስምምነት ላይ ደረሰ። ኩባንያው ከስድስት ዓመት በፊት በደረሰው የቦይንግ 737 ማክስ 8 አደጋ ተጎጂዎች ቤተሰብ የቀረበበትን ክስ በስምምነት የፈታው ከችሎቱ አንድ ቀን ቀደም ብሎ እንደሆነ ሮይተርስ የቦይንግና የተጎጂዎች ቤተሰቦችን ጠበቆች ዋቢ አድርጎ ዘግቧል። ቦይንግ በአውሮፕላን አደጋ ህይወታቸውን ካጡት ሁለት ቤተሰቦች ጋር የደረሰውን ስምምነት ዝርዝር ይፋ አልሆ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 እንዲወስንም ነበር። ቦይንግ በኢትዮጵያ አየር መንገድ 737 ማክስ 8 አደጋ ከሞቱት 157 መንገደኞችና የበረራ ሰራተኞች ቤተሰቦች ጋር ስምምነት ላይ የደረሰው በ2014 ዓ ም ነበር ቦይንግ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና የካሳ ተጠያቂነቱንም እቀበላለው ያለ ሲሆን በምላሹም የተጎጂ ቤተሰቦች ኩባንያውን ላደረሰው ጉዳት ፍርድ ቤት እንደማይወስዱት ተስማምተውም ነበር። ሆኖም ከሁለት ዓመት በፊት የሁለቱ አደጋው ሰዎች ተጎጂ ቤተሰቦች ሰዎች ለደረሰባቸው ጉዳት አውሮፕላን አምራቹን መጠየቅ እንደሚቻል ፍርድ ቤት ውሳኔ ላይ መድረሱን ተከትሎ ለተጎጂ ቤተሰቦች ሰዎች ጉዳዩ ወደ ፍርድ ቤት እንዲወስዱት መንገድ የከፈተ ሆኗል። የአውሮፕላን አምራቹ ላይ ክሱን የመሰረቱት በአደጋው ቤተሰቦቻቸውን ያጡ ሁለት አሜሪካውያን ቤተሰቦች ናቸው። የ39 ዓመቱ ልዩስ የጦር ሰራዊት አባል ሲሆን በኢትዮጵያ አየር መንገድ ተሳፍሮ ወደ ኬንያ ሲያቀና የነበረ የሎጂስቲክ ንግድ ላይ ያሉ እድሎችን ለማየት ነበር። ሌላኛው የ46 አመቱ ጎልማሳ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ጉባኤ ላይ ንግግር ለማድረግ ሲጓዝ እንደነበረም ዘገባው አትቷል። መጋቢት አንድ 2011 ዓ ም የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከስድስት ደቂቃዎች በኋላ ነበር አሰቃቂ አደጋ የደረሰበት። በዚህም አደጋ ከሰላሳ አምስት የተለያዩ ሀገራት የተወጣጡ የመቶ ሀምሳ ሰባት ሰዎች ህይወትም አልፏል። ቦይንግ ሰኞ እለት የተጎጂ ቤተሰቦችን ይቅርታ የጠየቀ ሲሆን የተጎጂ ቤተሰቦች በሙሉና ፍትሀዊ በሆነ መልኩ ለመካስ ቁርጠኝነት እንዳለው እንዲሁም ለአደጋው ህጋዊ ኃላፊነትን ተቀብያለኝ ብሏል። የተጎጂ ቤተሰቦችን ጥያቄ ፍትሀዊ በሆነ መልኩ ለመመለስም መስራታችንን እንቀጥላለን ማለቱን ሮይተርስ ዘግቧል። ቦይንግ በሁለቱ 737 ማክስ 8 የአውሮፕላን አደጋዎች ከ90 በመቶ በላይ የተጎጂ ቤተሰቦችን ጥያቄ እንደመለሰ እንዲሁም በቢሊዮኖች የሚቆጠር ዶላር ካሳ ለቤተሰቦቻቸው በክስ ከአቃቢ ህግ ጋር በተደረሰ ስምምነትና በሌሎች ክፍያዎች መፈጸሙን ገልጿል። ራትና ክብራን የማራኪ ቤተሰቦች። ወደ መጨረሻው መረጃችን አለፍን። የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ጠየቀ። የኢትዮጵያ ባለስልጣናት ከሰሞኑን አስረው የሽብር ክስ ያቀረቡባቸውን ሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጄ አሳስቧል። ሲፒጄ በላከው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተ በተባለሽ ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያውን ባለቤት አማን ፍስሐ ጽዮንንም ይቅርታ መጠየቁን አንስቷል። የጋዜጠኞች ስርዓት ተጣሰ በሚል ጋዜጠኞችን አስትሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው፣ በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ናት። ፖሊሶች ጋዜጠኞችን ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስትን ለመገልበጥ ማሴር የሚሉት ክሶችን ማቅረባቸው መሆናቸውም ይታወሳል። ነቢዩ ጥሙ መለሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጀ በተባሉ የኢቢኤስ ጋዜጠኞች መጋቢት 17 2017 ዓ.ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸውም ይታወሳል። ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንታሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬን አጭሯል። የታሳሪዎች ጋዜጠኞች ጠበቆችም የኤዲቶሪያል ችግርን በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባም ገልጸው ተከራክረዋል። ሲፒጄ በጋዜጠኞች እስር ዙሪያ የኢትዮጵያ ፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለትም መሰረት ሚዲያ ዘግቧል። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰነ ጊዜ